ሰላም ቤተሰብ፣ እንዴት ናችሁ? ዛሬ ስለ ትሩ ኮለር አንዳንድ ነገር እነግራችኋለሁ ማለት ነው። ትሩ ኮለር ስማችሁን ዲስፕላይ እንዳደገ ወላ ሶስት ደውሉ ማን እንደሆናችሁ ያ ሰው ያኛው የደውላችሁለት ሰው እንዳያውቅ ምናምን አንድ ሊስት ማድረግ እንችላለን። ነገር ግን አንድ ሊስት ማድረጋችን ደግሞ ለእኛ የሚያመጣብን ጉዳት አለና እሱን እናያለን ማለት ነው። መጀመሪያ ክሮም ላይ እንሂድ እና ምናው ሰርች የምናደረግ አንድ ሊስት ብለን ሰርች እናደረጋለን፣ አንድ ሊስት ቶሎ ኮላ ወደ አንሰርች እናደርጋለን። የመጀመሪያው ይመጣልናል። የመጀመሪያውን አንዲስት ፎን ነምበር የሚለውን እናካለን። ይሄ ይመጣል ማለት ነው። እዚህን ስናይ ምንድነው አንዲስት በማድረጋችን ብዙ የምናጠው ነገር አለ። እስካመሮች አሉ። የተለያየ ስካም እስካም ስካም ለማድረግ በሚሴጅ ሊሆን ይችላል፣ ሊንክ በመላክ ሊሆን ይችላል፣ በመደወል ሊሆን ይችላልና እነሱን ስለ ሆልኛ ሊስት ከሆነ እነሱ ሲልኩ ወደ ሰርቨሩ ሂዶ ተመልሶ ነው ለእኛም ይመጣልና በዚያ ሰዓት እሱ ብሎክ እያደረገ እኛን ከስካመሮች ይቆጣጠረናል ማለት ነው። ስለዚህ ብዙ ብዙ ጥቅም፣ አንደኛ ሰው ማን እንደ ደወለ እኛ ማወቅ አንችልም እንደሚለው፣ ሶስተኛው ዳ ፕሮቴክት ዩርሰልፍ ፍሮም አንዋንትድ ኮሚኒኬሽን ነው የሚለው አንደኛ ፣ ይሄንም ማድረግ አንችልም ማለት ነው። አንሊስት ካድረግ ነው አንሊስት አይ እኔ አንሊስት ማድረግ ነው የሚፈልገው ስሜ እንዲታይ አልፈልግም ካልን፣ ግን ችኛዋ ኖ አይዋንት ቱ አንሊስት የሚለውን መጫን እንችላለን። ከዚያ ምንድነው የምናደርገው? እዚህ ላይ ስልክ ቁጥራችን እናስገባለን። ለምሳሌ ኢትዮጵያ ከሆናችሁ ፕላስ ሁለት አምሳ አንድ ብላችሁ ዘጠኝ ብላችሁ ትሞራላችሁ ማለት ነው። ሌላ ቦታም ከሆናችሁ ፕላስ እያላችሁ የራሳችሁን ኮድ መጻፍ ትችላላችሁ ማለት ነው። ዜን ኖ ያምነቱ ሮቦት የሚለውን ትጫኑና ስለዚህ ስቴርስ ይላል ስቴር ስቴር የሚለውን ስቴር ካለ ለእናንተ የሚመጣውን ካፕቻ ካፕቻውን ተቦሉና ቨሪፋይ ታደርጋላችሁ ማለት ነው። እዚህን ቬሪፋይ ካረጋችሁ በኋላ ዲ ስቲል ሀቭ አክሰስ ቱ ዚስ ፎን ናምበር ይላል የስትሉታላቸው አር ዩ ኤብል ቱ ሰንድ ኤንድ ሬሲቭ ኤስ ኤም ኤስ ይላል የስትሉትና ይሄኛው ይመጣላችኋል ማለት ነው። ዚህን ምን ይላል ከዚህ ከተዘረዘሩት ውስጥ እናንተ የምትፈልጉት እድነት ወንት ትሉ ኮረር ቱ ሾው ማይ ኔም ስሜን እንዳውቅ አልፈልግም ብላችሁ አሁን ይህን አንሊስት ብትሉት አንሊስት ትሆናላችሁ ማለት ነው። ስለዚህ ከዚህ ልግ ግን እኔም መክራችሁ ምንድነው ስማችሁን ማቀየር ትችላላችሁ። እሺ፣ ቀጥታ ወደ ትሉ ኮረር አፕሊኬሽን ሄድና የፕሮፋይል ምልክታችን እናካለን። ዜን ኮምፕሌት ፕሮፋይል የሚለውን እንጫናለን። ከዚያ የምንፈልገውን ስም እንጽፋለን ማለት ነው። ለምሳሌ እኔ